ፖድካስት ዳዲስ የወዳችሁ ቤተሰብ እየሆናችሁ ሰላም ፍቅርን አንድነትን ለሀገራችን ይሁንልን። ዛሬ እንደተለመደው በሐረግ ድራማ ላይ ይዘላችሁ መተናል። በዚህ ድራማ ላይ ምንምን ነገሮችን እንባህራለን የሚለውንም አዳድ አስተያየቶቹን ይዘን መተናል። አብራችሁ ቆዩ። እናትነት እናትነትን እናያለን። ከዛ ቀጥሎ ፍቅርን፣ ከዛ ቀጥሎ ለቤተሰብ መሰዋት መሆንን ከዛም አልፎ ደግሞ በዙሪያችን የራሳችን በምንላቸው ሰዎች ላይ የሚደርስ ጥቃትን የመከላከል ሂደትን አብረልያለን። ገለት ልጇን ኤፍራትን ለማየት የያፌት እግር ላይ ድፍት ብላ እየለመነችው ትገኛለች። እሱም ግን ለሰው ክብር ስለሌለው ዞር በይልኝ በማለት ይገፈትራታል። ብትለማመጠውም ሊያሳልፋት ወይንም ልጇን ሊያሳያት አልቻለም። አትፈልጋችሁ በቃ አትረብሿት፣ ዞር በሉላት። ከመገዷ ሷን ማየት ከፈለጋችሁ የሰርጋችን ቀን መጣት ትችላላችሁ። የእኔን ሀሳብ ለማስቀየር የፈጠራችሁ ሴራ ነው በማለት ገፍትሯት ይሄዳል። እሷም በረር ብላ ታለቅሳለች። የያፌት ያጎት ልጅ በድገት ከች ብሏል። የያፌት ያጎት ልጅ ለባሊ ሲሆን ለራሱ ወይንስ ለጓደኛው ወይንስ ለአክስቱ ነች። ያፌት የዳግምን ለኤፍራታን የስጋ ግንኙነት እንዳለ አጣራለኝ በማለት ሀት ሲሰጠው የቤት ስራ ሲሰጠው ያ ደግሞ በምትሰጠኝ ልክ እሰራልሃለሁ። ስለዚህ አንተም የጠየቅኩት አደርግልኛለህ ላተቀላልለ ቀላላት ማድረግም ትችላለህ ይለዋል እኮ ብንለው ንገረኝ በማለትም ይጠይቀዋል። ያ የድሮ ጓደኛ የሚሊያም ጮኛ ወይንም የሚሊያም ፍቅረኛ ሲሆን የሆነች ቆጭ ነገር እሷን ለትንሽ ቀን እንድይዛት ወይንም እንዳወሳኝ በማለት ይላል። በዛን ሰዓት ያልተጠበቀ መልስ ያገኛል። ለሁላችንም አስገራሚ ነው። ያፌት በጥፊ አንዴ ያጠናግረዋል። ያ ልጅም ይላደዳል። በዛ ሰዓት እሷ ማለት ውድ ጽጌር አይዳይናት፣ እሷ እኔ ሳልፈቅድ ማንኛውም ሰው እሷን ሊነካት በሆነ ሊያገኛት አይቻልም በማለት አራት ነጥብ ይዘጋል። ከዛ ምንድን ነው አንተ ፍቅረኛ ዋ ነህ እንዴ በማለትም ጨመር ያደርጋል። ስራህን የተሰጠህን በአግባቡ ተወጣ አይካልክ ግን ብሎ ዝቶበት ይሄዳል። ያ ልጅም በእልህላ ደበለበሰ አይኑ በጣም እየተናደደ እሰራልሃለሁ፣ ያፌት ጠብቀኝ በማለትም ዛቻውን ይዞ ወደ ጓደኛው ዳግብ ጋ ጎራ ይላል። ከጓደኛው ዳግብ ጋ ጎራ ብሎ ያፌት ያፌትን እንደሚያውቀው ይነግረዋል።

እርዳይ ልጄ በማለት ትብትለዋለች እርዳይ ልጄ በምትልበት ሰዓት እሌ ልረዳሽ አልችልም ያፌት ማለት በጣም ከባለው ያፌት ማለት ማድረግ የሚፈልገውን ነገር ካለ ማድረግ ወደ ኋላ ደባይል ስለ እሱ ሀሳብ ይሰጣትለ አልችልም ይላታል ያም ለልጇ ያለውን ነገር ስትነግረው ለምንባዬ

አስተዊ የምታያቸው ፈገግታዎች ከውስጥ ሌላ ነገር ሊኖር ይችላል። ስለዚህ ያ ሰው ለሌ ይሆናል ወይስ አይሆንም የሚለውን ሀሳብ ራስሽ ትኩረት አድርጊበት፣ በማለትም ወንድሜ ደግሞ እናንተ ሁሉም ይሆናል እኔ በማለትም እየሳቀች ትነግረዋለች። ያቺ ልጅ ቀረች በማለትም አንድ ነጥፎ ነጥብ ትጠናለች እቴ ይህ ነገር በምትናገሪ ሰዓት እኮ ልቤ ይደማል ታይ በማለትም ይላታል። እዚም የተዋመርታ ሎሊት ትመጣለች። ሎሊት በምትመጣበት ሰዓት የኤፍራታ እና የገነተን እናት እና ልጅ ማወቅ ለሷ በጣም ዶብና ሆኖባታል። እንዴት ድራማ እየሰሩ ምን ነበር ዴ በማለትም ጥያቄ ታቀርባለች። ድራማው ምንድነው? በማለት ምጽ ወሬ ትመልሳለች። ወሬ እንደወጣ ውጪ አለች። ምን አይነት ሴት ልጅ ነሽ? በማለትም ቁጭ በይ ላውሪ ይላታል። እሷም ድንገት ነገሮች ዱብ እንዳይሆንባት ልሌት፣ ነገሮች እንዴት አድርጋ ማውሰብሰብ ወይንም ገነትን እንዴት አድርጋ መበቃል እንዳለባት አለ ሀሳብ ላይ ነበረች። በጣም ገራሚ ነው። ሰዎች ለሰው ውድቀት የሆነ ፖይንት ይዘው ሰዎችን ለመጣል የሚሮጡ ሰዎች ላይ ክደልዊት፣ ነገር ግን አይሳካላቸውም። ሔዋን ቤዛን ልትሰናበታት መጣች። ቤዛ አንቺ መልካም ትሁት ልጅ ነሽ፣ የዋህም ነሽ። ነገር ግን በእልህና በጨካኝነት ራስሽን ከሰዎች ለማግለል ሰዎችን ለማጥቃት ትሮጫለሽ። ነገር ግን እንዴት ማምለጥ እንዳለብሽ አታቂም በጣም ይባለሽ። እህትሽ ትወድሻለች። ስለ እህቷ ኤፍራታም አንዳንድ ነገር እያለቻት እህትሽ እንደምትወድሽ እና ለአንቺ በሰዋትነት እንደምካፍልልሽ ትነግራታለች። እሷም አንቺ ምንለው ምን እያልሽ ነው? ምን እያልሽ ነው? ገብቶሻል ትላታለች። አይ ለአሁኑ የከነገርኩሽ ይበቃል። አደራ እህትሽን በባልያውም ሰዓት ጠብቂያት። እሷ ለአንቺ ዋጋ ምከፍል ሴት ለት በማለት አራት ነጥብ ትዘጋለ። ቻው በማለት ሰላምታ ሰጥታ ታመልጣለች። ሔዋን እንደዚህ ብላ ያለችበት ምክንያት ምን ይሆን? ሔዋን ወደ ሴቶቹ በያፌት ታግታ ስለምትገባ ራሷን ነፃ እያወጣች ይመስለኛል። ያፌት ሔዋንን ወደ ሴቶቹ ሲያስገባት ምን አይነት መጥፎ ድርጊቶች ይፈጠራሉ? ሔዋን ራሷን ብቻ ታወጣለች ወይንስ እለዛን በሴት እያዳርነት እንዲተዳደሩ የተደረጉ ሴቶችን ታድናቸዋለች ይሆን? ለፍትህ የምትሎጥ ልጅ ናት። ይዋል እንግዲህ ይቅናሽ እያልን፣ ኤፍራታም ከሰራተኛዋ ጋር ጥሩ ጓደኛዎች እንድንሆን ትጠይቃታለች። ሰራተኛውም አይ እመቤቴ አልችልም ትላታለች። እኔ እመቤትሽ በቤት የብለሽ እዳታይ ትላታለች። እሺ በማለትም በርስ ትሰጣለች። ሰራተኛዋ ሀሳቧን ለአለቃዋ ትላገራለች። የአፌትን ፋይሎች በመፈለግ ላይ ያለች ሰራተኛዋ በልብ እዳላገኘች ትላገራለች። በዚህ ሰዓት፣ ዳግ ብላ ጓደኛው እንዲሁም ገነት ወደ ቤት ሄዳሉ። ወደ ቤት ሄደው አንዳንድ ነገሮችን ይናገራሉ። እንዴት ስለወደፊት ወደፊት ሚስቱ እንደዚህ ትላላችሁ አችማለሽ ምድነሽ በማለትም ከዳግም ላላቱ ሲያወሩ፣ ያ የያፌት ልጅ ግን ነገሮችን እየጠባ ይገኛል። እንዴት አድርጎ ነገሮችን ማውሰብሰብ እንዳለበት ማስቲካሁን እያላበጠ እያስተዋለ ይገኛል። በዳግም ላይ እየሳቅበት ይገኛል። በድገት ቢሊያም ይመጣል ። ቢሊያም በሚመጣበት ሰዓት የቆች ሸዋች ድጅን እሷን ልጅ በጣም ወድቻታለሁ በማለትም አቶ ደፋሪው እሷት ለእሷ ትገባ በማለት ሲል ቢሊያም ሊማታ ብድግ ሲል ዳግም ይገላግላል። እዚህ ጋር በጣም ነገሮቹ እየተጋለሉ መጥተዋል። ነገሮችን እንግዲህ በሰላም እንደሚፈቱ ተስፋ አለን። ሰላም ለው ጤንነትን ለሁላችን ያብዛልን። ለቤታችን በአዲስ ይሆናችሁ ቤተሰብ ይሆናችሁ ስለነበረ ቆይታ እያመሰግንን ቤታችንን ወቅ ወቅ አድርጉልን። ቴንኪ ቬርማች